ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን የማሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን ትከታተሉ በአክብሮት ትጠይቃለሁ። ቀጥታ ወደ መረጃዎችን ማልፈው። መረጃን የሚያስቀድምላችሁ ህገወጥ እጽ ሲያዘዋውሩ የነበሩት የመከላከያ አመራሮች በቁጥጥር ስር ውለዋል ኢታማዦር ሹሙም ብርሃኑ ጁላ መከላከያን ባልሆነ ስም የሚያነሱ አሉ ብሎ ወቀሳ ሲያሰማ ነበር በአደዋ ክብረ በዓል ላይ ነገር ግን የመከላከያ አመራሮች የሆኑት በኬንያ ድንበር እነዚህን እጽ ለማሻገር ስሉ ነው እንግዲህ የተያዙት ሳምሶን በዳዳ ይባላል የተያዘው አመራር ተብሏል እንግዲህ የአቤሎና ሞያሌ አካባቢ ላይ ነው እንግዲህ ይሄንን እፅ ሲያዘዋውሩ የነበሩት አልፎ ተርፎ ሕገወጥ ሰዎችንም ወደ ውጪ የማሻገር ገንዘብ እየተቀበሉ በርካታ ስራዎች እንግዲህ በተለያዩ ቦታዎች ላይ መከላከያ እየፈጸመ ይገኛል። ፊልድ ማርሻል ብርሃኑ ጁላ ግን መከላከያ ባልዋለበት ቦታ ስሙ እየተነሳ ነው በማለት ይነገራል። ጦርነት ውስጥ በንጹሃን ላይ የሚያደርሱት ግድያና እስራት እንዲሁም አፍኖ ገንዘብ መቀበል እንደተጠበቀ ሆኖ በሌላ ጉዳይ አደንዛዥ እፆችን ወደ ውጭ የማሻገር እና በከፍተኛ ገንዘብ የመሸጥ ስራ ላይ መሰማራታቸው በቂ ማስረጃ እየወጣባቸው ይገኛል። ሌላ የግንባር መረጃ ላይ ስንሄድ በምዕራብ ጎጃም በሽንዲ ወንበሩማ ከፍተኛ ውጥረት አለ ተብሏል። ማር ወለድ ጉመር ካል ወገዳ እነዚህ ቦታዎች ላይ የተመቱ አሁን ከፍተኛ ኃይል እያስጠጉ ነው ተብሏል። ከኮሶበር ወደ ቡሬ ኃይልም የማስጠጋቱ እንቅስቃሴ አጠናክረው ቀጥሏል። ሰሞኑን እንግዲህ እዚህ አካባቢ ላይ በነበረው ውጊያ ጥምር ጦር ተብሎ የሚጠራው አገዛዙ የሚያዛቸው ሰራዊት በደንብ ማመታታቸውን ተመልክቶ አሁን ከፍተኛ ኃይል እያስገቡ እንደሚገኙ ነው የተገለጸው። በሌላ መረጃ ዕብናት ወረዳ የፋኖን አመራር ሰርገው ገብቶ በመግደል እንግዲህ ተጠርጥረው የተያዙት አራት ሰው እርምጃ ተወስዶባቸዋል። ፋኖ እርምጃ ወስዶባቸዋል። ከዛሬ አስር ቀን በፊት ነው እንግዲህ በደጋ መርዛ በተባለው ቦታ ላይ የፋኖን የሻለቃ አሰልጣኝ ላይ ነው እንግዲህ ግድያው የተፈጸመ ነው የተባለው። አሁን ፋኖቹ በእነዚህ ሰዎች ላይ እርምጃ መውሰዳቸው ተገልጿል። እንደዚህ አይነት ሰርጎ የመግባት ስራዎች እንግዲህ አሁንም ተጠናክሮ ስለሚቀጥሉ ፋኖች ጥንቃቄ እንዲያደርጉ እና ጸጉረ ለውጥ እዛ አካባቢ ላይ ከነሱ ጋር ያልነበረ ጀርባቸው እየተጠና ጥንቃቄ እንዲደረግ ስሉ መልእክት እየተላለፈ ይገኛል። በሌላ መረጃ እብናት ቋሊሳ ከፍተኛ ወታደር እየተንቀሳቀሰ ነው ተብሏል። ምስራቅ በለሳም የነበረው ውጊያ በርካታ የመንግስት ወታደሮችን ጉዳት አድርሶባቸዋል። እንግዲህ ወደ አላማ መመለሳቸው ነው የተገለጸው። ፋኖች እንግዲህ ቦታ ይዞ መረጃ ቀድሞ ስለሚደርሳቸው ሀይል አደራጅቶ ከመካናስ ጋር ሀይሉን አደራጅቶ ወደፊት የሚንቀሳቀሰው መከላከያ ለፋኖቹ አስቀድሞ ማህበረሰቡ መረጃ ስለሚሰጥ ፋኖቹ የህብረተሰቡ መረጃ ተግባራዊ በማድረግ ደፈጣ ሰርተው ስለሚጠብቁ በእንደዚህ አይነት ሁኔታ ዋጋ እየከፈሉ ይገኛሉ። በዚህ ደፈጣ ስራ ደግሞ የተበሳጩት የአርሶ አደሮቹን ቤት ማቃጠል፣ ሰላማዊ ሰዎችን ተኩሶ መግደል አይነት ስራ ነው። እንግዲህ ይሄ ነገር ተጠናክሮ ቀጥሏል። ከመጀመሪያም ጀምሮ በስራ ላይ እየዋለ ያለበት ሁኔታ ነው ያለው። ፋኖን ሲያጡ ያገኙትን ሰላማዊ ሰዎች ሕፃን ነው ሴት ነው ሽማግሌ ነው ብለው የሚመርጡት ነገር የለም። ሰው ቢያጡ እንኳን ቤት አቃጥሎ ይሄዳሉ፣ ከብትን ይሄዳሉ። እንደዚህ አይነት የበቀል እርምጃዎችን ነው እንግዲህ የሀገር ብሔራዊ ጦር የተባለው እየወሰደ ያለው፣ ችግር እየፈጠረበት ያለው ሌላ የታጠቀ አካል ሆነው ሳለ አህያውን ፈርቶ ዳውላውን እንደተባለው እንዲህ አይነት አድራጎት ተጠናክሮ ቀጥሏል። አማራ ክልል ላይ ሌላው ለበርካታ ሚሊሻ አባላት ስምሪት ተሰጥቷቸዋል። ከሰባት ወረዳ የተወጣጣው ሚሊሻ ስምሪት እያደረገ ይገኛል። ዛጎች እና ጉና ክምር ድንጋይ ቀጠና ነው ስምሪቱ ተብሏል። እንግዲህ ሰሞኑን እንግዲህ ዛጎች አካባቢ የነበረው ውጊያ በርካታ የጥምር ጦር በልቶታል። ቦታዎችን የመቆጣጠር ስራ ነው እንግዲህ አሁን እየተሰራ ያለው ቀበሌዎችን እንቆጣጠራለን የብልጽግና አመራሮችን እግራቸውን እንተክላለን የሚል ከፍተኛ ዘመቻ ነው እንግዲህ እያደረጉ የሚገኙት ትላንትና ባህርዳር የገቡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይሄንን መፈክር ነው ሲያሰሙ የዋሉት። ሙሉ ለሙሉ እንቆጣጠራለን ነው እንግዲህ። የቀጠሮ ጦርነት ዛሬም አልቆምም ብልጽግና ዛሬም ቀጠሮ እየያዘ የቀጠለበት ሁኔታ ነው ያለው። በሌላ መረጃ በሸዋ ይፋታ ግድም በሶስት ቦታዎች ላይ ውጊያ እየተደረጉ ይገኛሉ። በተለይ በፋርዳውሃ አካባቢም ቤቶች ተቃጥሏል። ህዝቡ አደባባይ ወጥቶ ፋኖን እንዲያወግዝ የተደረገው ሙከራ አልተሳካም። ፋኖ ይሄንን ስብሰባና ይሄንን የሰልፍ ሙከራ በትኖታል ነው የተባለው። ህብረተሰቡ እንግዲህ ፋኖን እንዲያወግዝ ህዝብንና ፋኖን የመለያየት ስራዎች በጠንካራ ሁኔታ እየተሰሩ ይገኛሉ። ፋኖ ይሄንን እንዳልፈቀደ ነው የተገለጸው። ሌላው ትላንትና በየለን ትላንትና አመሻሽ በተደረገው ከባድ መሳሪያ ድብደባ በሶስት ቤቶች ላይ ጉዳት ደርሷል። በሰው ላይ የደረሰው ጉዳት አልታወቀም። እንግዲህ ቤት ውስጥ ሰው ካለ ጉዳት መድረሱ አይቀርም። የጉዳት መጠኑ ስላልታወቀ ይሄ መረጃ ሲደርሰን የምንመለስበት ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ጠገዴ ዳዩ በተባለው አካባቢ ውጥረት መኖሩ ተሰምቷል። ይሄ ውጥረት ከየት ነው እንዴት ነው ምንድን ነው የሚለውን ሰፋ ያለ መረጃ ይዘን የምንመለስበት ይሆናል። ሌላው ቋራ ጃዊ እና ቤኒሻንጉል አዋሳኝ አካባቢ ዛሬ ረፋድ ድራጅ ተከታታይ የድሮን ጥቃት ተፈጽሟል። ምን ያክል ጉዳት እንደደረሰም አይታወቅም። እንግዲህ ድሮን ጥቃት በሚፈጸምበት ጊዜ በወቅቱ ቦታ ላይ ከሚሞቱት ባሻገር ሆስፒታል ገብቶ ኮማ ውስጥ የሚገቡት ይተርፋሉ፣ ይሞታሉ የሚለው ያ ሁሉ የድምር ውጤት ወጥቶ ነው ትክክለኛ መረጃ ላይ መድረስ ያለበት። ድሮኑ ምን ላይ ነው የተፈጸመ የሚለውንም ሙሉ መረጃውን ይዘን የምንመለስበት ይሆናል። አድማጮቻችን ተመልካቾቻችን፣ ይሄ መረጃ ቋራጃዊ እና ቤንሻንጉል አዋሳኝ አካባቢ ነው። ዛሬ ጠዋት ላይ ረፋድ ላይ የድሮን ጥቃት የተፈጸመው የተባለው። ሌሎች ቦታዎች ላይም የድሮን ጥቃት አይፈጸምም ብሎ ማሰቡ አይቻልም። ጥንቃቄ ማድረጉ ነው የሚበጀው። ፋኖቻችን ወደ ከተማ ሲገቡ፣ ከመኪና ወደ ሌላ ቦታ በመኪና ሲዘዋወሩም ግምት ውስጥ ማስገባት እንዳለባቸው ነው ለማሳሰብ የምንፈልገው። ሌላ አድማጮቻችን፣ በኦሮሚያ ክልል ሌላ በኦሮሚያ ክልል ምስራቅ ወለጋ ሌላ በኦሮሚያ ክልል ምስራቅ ወለጋ ሌሙ ወረዳ፣ ጊዳ አያና ወረዳ፣ ኪራም ወረዳ፣ ገሊላ ወረዳ እና ገሊላ ወረዳ ጃልሰኝ ላይ ጥቃት ደርሶባቸዋል። እነጃል መሮ ናቸው ጥቃቱን ያደረሱት ተብሏል። በመከላከያ ታጅቦ የገባው ጃልሰኝ ጦር ተመቷል። እንግዲህ የቀድሞ ባልደረቦቹ የሚንቀሳቀሱበትን አካባቢ ቅስቀሳ ለማድረግ ሄዶ ነው እንግዲህ ይሄ ሁላችሁ እኔ በሰላም እጄ ይሰጥቻለሁ ሌሎቹም እጅ እንዲሰጡ ገፋፉ ለማለት የሄደበት ሁኔታ ነው ያለው። መከላከያ ነው አጅቦት የሄደው ከፍተኛ። ሌላው በኦሮሚያ ክልል ምስራቅ ወለጋ ሊሙ ወረዳ፣ ጊዳ አያና ወረዳ፣ ኪራም ወረዳ እና ገሊላ ወረዳ እነ ጃልሰኚ ላይ ጥቃት ደርሶባቸዋል። ጃልሰኚ እንግዲህ ቅስቀሳ ለማድረግ ነው እዚህ አካባቢ ላይ የሄደው እጅ መስጠታቸውን እና አንዳንድ ነገሮችን ለህብረተሰቡ ለማሳወቅ ነው፣ ግን አልተሳካለትም። እሱ እንግዲህ አሁን ያለቀው ኃይል አልፎ ጃልሰኝን ይዛችሁ ውጡ የሚል ማመራ ተላልፏል። መከላከያ እንግዲህ መስዋዕትነት እንዲሆን ከፍሎ ጃልሰኝ ይዞ ለመውጣት ሙከራ እያደረጉ እንደሚገኙ ተገልጿል። ቀደም ሲል እንግዲህ ተኝተው የነበረው የጃል መሮ ቡድን እነ ጃልሰኝ እጅ ከሰጡ በኋላ በደንብ መዋጋት መጀመራቸው ነው የተሰማው። ቀደም ሲል እንግዲህ እንደምታውቁት ብዙም እንቅስቃሴ እያደረጉ አይደለም። አሁን ግን ያልሰኘ እጅ ከሰጠ በኋላ ከፍተኛ የሆነ እንቅስቃሴ ነው እያደረጉ የሚገኙ። እንግዲህ በሌሎች መረጃዎች እንመለሳለን። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ እንደሆነላቸው ይመኛለው። ሰላም አሁን